ዶክተር ዳንኤል ዳሌ የወላይታ ዲቻ እግር ኳስ ክለብ የቦርድ ሰብሳቢ ናቸው። ከእሳቸው ጋር ቆይታ የምናደርግ ነው የሚሆነው ጠናስትልኝ፣ ዶክተር ዳንኤል ትላንትና የኢትዮጵያ እግር ኳስ ፌዴሬሽን ወላይታ ዲቻ በቀጣይ በካፍ ኮንፌዴሬሽን ዋንጫ ኢትዮጵያን እንዲወክል ውሳኔ አስተላልፈዋል። ይሄ ደግሞ እናንተ አስቀድማችሁ ይዛችሁት የነበረው ጉዳይ እንደነበረም በተለያዩ ጊዜያቶች ስታነሷቸው እንደነበረ ይታወሳል። ና ውሳኔውን እንዴት አገኛችሁት የሚለውን ቀዳሚ ጥያቄ አድርገን እንጀምር። አመሰግናለሁ። ውሳኔውን እንደ ውሳኔ ስናይ በእርግጥ እንደ ሀገራችን ትልቅ ውሳኔ የተላለፈበት እለት ነው ብለን እንወስዳለን። የሕግ የበላይነት የተረጋገጠበት፣ እውነት የወጣበት ቀን አድርገን ነው የወሰድ ነው። ከውሳኔው በኋላም ሕዝቡም ደስታውን የገለጸበት አግባብ፣ አጠቃላይ የወላይታ ድቻ ማህበረሰብ በሙሉ ደስታውን በተለያየ መንገድ የገለጸበት ሁኔታው ያለ አግባብ የደረሰብን በደል እውነቱ የወጣበት ቀን ተደርጎ ነው የተወሰደው። ወላይታ ዲቻ ይሄን ውሳኔ ካገኘ በኋላ ትላንትና በወላይታ ሶዶ ከተማ ውስጥ ደስታ አገላለጹ በጣም ሰፊ እንደነበረ ስንመለከት ነበረና፣ ያው ከስፖርት ቤተሰቡ ጋር ቅርብ ይሆናሉ ብዬ አስባለሁና በስፖርት ቤተሰቡ ውስጥ ያለው ስሜት ምን ይመስላል የሚለውን ጉዳይ እስቲ አንሱልን። በእርግጥ ያው በአካል ያላየ በሚዲያም ብቻ መግለጽ አይቻልም። በአካል ሲታይ ድባቡ በጣም ለየት ያለ ምክንያቱም እንደ ወላይታ ህዝብ፣ ወላይታ ዲቻ ማለት ለወላይታ ህዝብ ልጁ ነው፣ ለወላይታ ህዝብ ንብረቱ ነው። እንደ አይኑ ብሌን ነው የሚከታተለው፣ እንደ ራሱ ንብረት አድርጎ የሚከታተለው ህዝቡ። የህዝቡ ክለብ እንደመሆኑ መጠን በነቂስ ወጥቶ ከአዛውንት እስከ ሕፃን ድረስ ደስታውን የገለጸበት ታሪካዊ ቀን አድርገን ነው እንደኛ የወሰን ነው። እንደ ቦርድም ቢሆን የደረሰብንን በደል በአግባቡ ህግና ስርዓትን በተከተለ መልኩ ለሚመለከተው አካላት በተገቢው ጊዜ ስናመለክትና ስንጠይቅ ቆይተናል። ውሳኔው እንደ አዲስ ሴሌብሬት ማድረጋችን እንደነበረ ሆኖ፣ ግን አዲስ ውሳኔ አይደለም። ሊግ ካምፓኒ በራሱ ጊዜ የወሰነው ውሳኔ ነው። ፌዴሬሽንም በራሱ ጊዜ የወሰነው ውሳኔ ነው። ውሳኔውን አልቀበልም በማለት የሄዱበት መንገድ ትክክል አልነበረም። ፊፋ ያስቀመጠው አቅጣጫ አለ። በዛ መሰረት ውሳኔው የጸደቀበት ቀን ተደርጎ ነው የተወሰደው። አጠቃላይ ግን እንደ ድቻ ቤተሰብ ያየነበት መንገድ ህዝቡ በነቂስ ወጥቶ ድቻ በደጋፊ ይታወቃል፣ በደጋፊ ቀለም ይታወቃል። ከዚህ እስከ አዲስ አበባ ድረስ ተጉዞ ያላነሰ ኪሎ ሜትር ተጉዞ በበርካታ ሺዎች የሚቆጠሩ ደጋፊዎች ህፃናት ሁሉ ሳይቀሩ በኪሳቸው ገንዘብ የያዘ ያልያዘም፣ ምንም ከተማውን ጭምር ያላወቀ ትውልድ ሁሉ ለድጋፍ የወጣው ሜዳ አትገባም የሚለው ውሳኔ ባልተጠበቀ ሰዓት ሲተላለፍ ተስፋ የቆረጠበትና ስነልቦናችን የተጎዳበት ሁኔታ ቢኖርም ነገር ግን በተከታታይ ተስፋ ሳንቆርጥ ውሳኔ መተላለፍ እንዳለበት በሁለት መልክ ስንጠይቅ ቆይተናል። አንደኛው ቦርዱ ማኖ እንደ ቦርድ በጨዋታ ወቅት የደረሰው የዳኝነት በደል በግልጽ የሚታይ የዳኝነት ጥፋት ነው። ስለዚህ ድቻ በተከታታይ አምናም ቢሆን ከዚህ ሌላ ጊዜም ቢሆን በተከታታይ የሚደርሰው የዳኝነት በደል ተገቢ አይደለም፣ ሊታረም ይገባል የሚል አቤቱታችን ይዘን ለሊግ ካምፓኒም ለፌዴሬሽንም ስናመለክት ቆይተናል። ከዛ ውጭ ግን ተገቢነት የሌላቸውን ተጫዋቾችን በማሰለፍ አላስፈላጊ ሶስተኛ ወገን ጣልቃ በማስገባት ህግና ስርዓትን ባልተከተለ መንገድ ከእኛ ጋር የተጫወተው ክለብ ዋንጫ ማግኘት አይችልም የሚል የመፍት ጥያቄ ነው ያቀረበው። ከነዚህ ከሁለቱ ጥያቄዎች አንደኛው ላይ ነው ውሳኔ የተላለፈው። የመጀመሪያው ተገቢነት የሌላቸው ተጫዋቾቹን እስከ መጨረሻ ሲያሰልፍ የነበረው ወንድም የሲዳማ ቡና ክለብ ከኛ ጋር መጫወቱ ምንም ማለት አይደለም። ነገር ግን ሕግና ስርዓትን ተከትሎ የስፖርት ሕግ የሚተዳደረው በስፖርት ሕግ ነው። ሊግ ካምፓኒው ክለቦች በተስማሙት ሕግ የሚተዳደር ተቋም እንደመሆኑ መጠን የተቋሙን ህልውና በሚያስጠብቅ አግባብ ህግና ስርዓትን ተከትሎ መጫወት ስላለበት ከህግ ውጭ የሆኑ ተጫዋቾቹን በማስገባት ከእኛ ጋር የገጠመበት መንገድ ተገቢ አይደለም። ስለዚህ ዋንጫው በአግባቡ በትክክል የተሰጠ ስላልሆነ ልመለስልን ይገባል የሚል ጥያቄ ነበረ ስናቀርብ የቆየ ነው። ህግና አሰራሩን ተከትለን ነው ይህንን ጥያቄ ስናቀርብ የነበር ነው። ሊግ ካምፓኒ የወሰደው እርምጃ እውነት በኢትዮጵያ ታሪክ ትልቅ ውሳኔ የተላለፈበት ህግ የተከበረበት እለት ብለን ነው የወሰድነው። የኢትዮጵያ እግር ኳስ ፌዴሬሽንም በድፍረት የወሰነው ውሳኔ እጅግ በጣም የሚያስደምም ዝርዝር ውሳኔዎቹን ያሳለፈበት መንገድ ቀጣይ ለእግር ኳሱ ተስፋ የሚሰጥ ቀጣይነት ባለ መልኩ በአፍሪካም በዓለምም ተጽዕኖ መፍጠር የሚችሉ ወጣት ተጫዋቾቹን ሊያፈራ የሚችል ተስፋ የጣለ ውሳኔ ነው ብዬ ነው በራሴ የወሰድኩት። ዶክተር ዳንኤል አመሰግናለሁ። አየር ላይ ቆዩልንና በኋላ ላይ ደግሞ ተጨማሪ ጉዳዮችን የምናነሳ ነው የሚሆነው። አሁን በቀጥታ ወደ ሀዋሳ እናቅናና ደግሞ ከሀዋሳ ስቱዲዮ የሲዳማ ቡና የስፖርት ክለብ የቦርድ ሰብሳቢ የሆኑት አቶ ጀጎ አገኘው በቀጥታ መስመራችን ላይ ነው የሚገኙት። ከእሳቸው ጋር ደግሞ አጭር ያለቆይታ የምናደርግ ነው የሚሆነው። አቶ ጀጎ እንኳን ደህና መጡ ብለናል። ወደ ጥያቄዎቻችን እንለፍና ቀደም ሲልም እንግዲህ የወላይታ ዲቻ ስፖርት ክለብ የቦርድ ሰብሳቢ የሆኑት ዶክተር ዳንኤል ሀሳቦችን ሲያነሱ ነበረ። በተለይ በሲዳማ ቡና በኩል በደጋፊዎችን በክለቡ በኩል ያልተጠበቀ ዜና ነበር ትላንትና የተሰማው። ከዛ በኋላ እንግዲህ ያለው ሁኔታ ምን ይመስላል የሚለውን ነገር ስንመለከት ነበረ። ሲዳማ ቡና ይህንን ውሳኔ እንዴት አገኘው? እስቲ ቀዳሚ እሱን አድርገን እንነሳ። በጣም አመሰግናለሁ። እንደሚታወቀው የሲዳማ ቡና ስፖርት ክለብ ሰኔ አንድ ላይ ባካሄደው በኢትዮጵያ ጥሎ ማረፍ መርሃ ግብር በአዲስ አበባ ስታዲየም ኢቢሲም ሰፊ የቀጥታ ሽፋን ሲሰጥ በነበረበት በብቃትና በድንቅ በሚያሳምን መልኩ ጠንካራ ተጫዋቾቻችን ጠንካራ ፉክክር በማድረግ ዋንጫውን አሸንፈናል። ይህ የአደባባይ ምስጢር ነው፣ ሁሉም የሚያውቀው ነው። የኢትዮጵያ እግር ኳስ ፌዴሬሽን አስፈጻሚ አካላት ከፍተኛ የፌዴሬሽኑ አመራሮች በተገኙበት የዋንጫ ርክክብ ስነ ስርዓት የተደረገበት ይሄ እውነት ነው። ይህን ተከትሎ ሰኔ 19 በነበረው መላው የሲዳማ ህዝብ የስፖርት አፍቃሪ ቤተሰብ ደጋፊዎች በሙሉ በነቂስ ወጥቶ የዋንጫ አቀባበል ሲደረግ ወደ ህዋሳ ስገባ ሰፊ የህዝብ ንቅናቄ ነው የነበረው። ይህ ንቅናቄ ከዋንጫን ባሻገር ለስፖርቱ ልማት ለስፖርቱ እድገት ከፍተኛ ሚናን የሚጫወት በክልሉ ውስጥ መነቃቃትን የሚፈጥር የተለያዩ የማህበረሰብ ክፍሎች በስፖርቱ ልማት ጎን ለመቆም ተስፋን የሰጠ ነው የነበረው። ይህም ዋንጫ በይፋ ለህዝብና ለስፖርት ለበላይ ጠባቂ ለሆኑት ለክልሉ ፕሬዚደንት ማስረከብ የተቻለበትና ተጫዋቾችንም ለማነቃቃት የተለያዩ ማበረታቻ የተሰጠበት መርሃ ግብር ነው የነበረው። እሱን ተከትሎ ትናንትና የኢትዮጵያ እግር ኳስ ፌዴሬሽን ስራ አስፈጻሚ ኮሚቴ ያስተላለፈው ያልተጠበቀ እና በጣም አስደንጋጭ ውሳኔ ነው የነበረው። ይሄ እንደ ክለብ አመራርም እንደ ህዝብም ካየን ተገብነት የሌለውና ወቅታዊነትን የጠበቀ ውሳኔ ነው ብለን አናምንም። ምክንያቱም ሰኔ አንድ ላይ የመራ ግብር ሲካሄድ ፌዴሬሽኑ የሰማው በሪፖርት ሳይሆን ቀጥታ ሜዳ ላይ በመገኘት ክትትል ሲያደርግ ነበር። እስከ ዋንጫ ርክክቡም አብሮ የነበረ የመራ ግብር እንደመሆኑ መጠን ተገብነት የሚጎለው ነው። ወንድም የወላይታ ድቻ ክለብም ቢሆን ጨዋታ ከመካሄዱ በፊት የተጫዋቾች ተገብነት ጥያቄ ካላቸውም፣ ያላስመዘገቡበት ሁለቱ አንበሎች ያልተፈራረሙበት መሆኑን ለማወቅ ተችሏል። የምነሳው የዳኝነት በደል እንኳ ቢሆን ክለቡ ሁለት አቻ ሆኖ አሸናፊ የሚሆነውን የማይለይበት ጭምር ነው። ያው በተደጋጋሚ ስንነሳ የምንሰማ ጉዳይ በመሆኑ ይሄን ካየን ፌዴሬሽኑ ይሄ ሁሉ ክለቡ የህዝብ ነው ሀብት ይመደብለታል የወደፊት ተተኪ ስፖርተኞችን ለማፍራት የሲዳማ ቡና ስፖርት ክለብ ላለፉት 17 ዓመታት የራሱን አሻራ ማኖር የቻለ ክለብ ነው የነበረውና፣ ይህን ስናይ በጣም አስደንጋጭ እና ተገማች ያልሆነ ውሳኔ ነው የነበረው። ከዚህ መነሻ ትናንትና ቦርዱ በአካሄደው አስቸኳይ ስብሰባ በውሳኔው ላይ ውይይት ካደረገን በኋላ ተገብኔ የሌለው መሆኑን በማመን በቀጣይነትም በዚህ ውሳኔ ላይ ይግባኝ ወደ ፊፋ አካል ሆነው የስፖርት ግልግል ችሎት ለመውሰድ በዝግጅት ላይ ነው የምንገኘው። ከዛም ባሻገር የመላ ኢትዮጵያ ጨዋታ የራሱ አሰራር ያለው ለምሳሌ ከ48 ክለቦች ጋር በብቃት በጥሎ ማለፍ መርሃ ግብር ነው ሲዳማ ይዘ የደረሰው። ሌሎችም በፋይናንስ ተቆጣጣሪ ደንብን በመጣስ የተከሰሱ ክለቦች ነበሩ። እነዚያም ሁሉ የተሳተፉበት ነው። ምናልባት ውሳኔው የሲዳማ ቡና እግር ኳስ ክለብን ብቻ ማነጣጠሩ ተገቢ ነው ብለን አናምንም። የሊግ ካምፓኒውም ቢሆን ካሉት 18 ክለቦች በፋይናንስ ኮሚቴው የተመረመሩት አራት ክለቦች ብቻ ናቸው። ስለዚህ ትናንትና ያረፈው ውሳኔ የዘገየ ነው ብለን ነው የምንወስደው። ለምሳሌ 14 ክለቦች ይመረመራሉ ይባል እንጂ በክለቦች ላይ አሉታዊ ጫና ከደረሰ በኋላ የተደረገ ውሳኔ እንደመሆኑ መጠን ትክክልና ተገቢ ነው ብለን አናምንም። ከዚህ መነሻ ቴክኒካል ለሆኑ ጉዳዮችን ነቅሶ በማውጣት ለካስም ሆነ ለፊፋ አቤት ለማለት ክለቡ በዝግጅት ላይ ነው የሚገኘው። እንግዲህ ይህ ክስተት ሲደመጥ በሕዝባችን ምናልባት አቶ ጀጉ ያገኘው ምናልባት አንድ ሀሳብ እናንሳለት ስ የኢትዮጵያ እግር ኳስ ፌዴሬሽን የወሰነው ውሳኔ ያልተገባ ተጫዋች ያሳልፏል በሚል ነው። በተለይ ከዚህ ከተሻረ ግብ ጋር በተያዘ የተላለፈ ውሳኔ የለም እስካሁን ድረስ ከምናውቀው ድረስ። የተላለፈው ውሳኔ ግን ቀጥተኛ የሚመለከተው በውድድሩ ላይ የፕሪሚየር ሊግ አክሲዮን ማህበሩ ያገዳቸውን ተጫዋቾች ሲዳማ ቡና ተገልግሏል የሚል ውሳኔን ያስተላለፈው። ከዛ በዘለለ ፊፋን በሚፈቅደው መሰረት ማለት ነው ወደ ስፖርት ገላጋዮች ፍርድ ቤት ጉዳዩን መውሰድ ይቻላል። ነገር ግን ወደ መደበኛ ፍርድ ቤት መውሰድ እንደማይቻልም ፊፋ ይደነግጋል። የእናንተ ደግሞ ወደዛ አካባቢ እንደሄዳችሁ ና ተጫዋቾችን ደግሞ ህጉን ጥሳችሁ እንዳሰለፋችሁ ነው የኢትዮጵያ እግር ኳስ ፌዴሬሽን ውሳኔ ያስተላለፈው። ትልቁ ነገር እና እናንተ ተጫዋቾችን አሰልፋችኋል ወይስ አላሰልፋችሁም የሚለው ነገር ነው እና እሱ ላይ ሀሳብ ካሉት ቢያነሱ ልን ደስ ይለናል። በጣም ጥሩ ጥያቄ ነው። በመጀመሪያ የነበረው ክለቡ የሊግ ካምፓኒው ሼር ያለው የዛ አባል ክለብ ነው። ሊግ ካምፓኒው መመስረቻ ጽሑፍ ላይ ካየን ካምፓኒ እስከ መሆኑ እንደ መሆኑ መጠን በሀገሪቱ ንግድ ሕግ ይዳኛል ምክንያቱም ውድድርን በማካሄድ ለክለቦች እንደየተሳትፏቸው ትርፍ የሚያከፋፍል ተቋም እንደሆነ የሚታወቅ ነው። 16 የሊጉ አባል ክለቦች አለን። ከዚህ መነሻ መጀመሪያ ይሰጥ አገባ የነበረው ወደ መደበኛ ፍርድ ቤት የተከደበት ጉዳይ ካምፓኒ እንደመሆኑ መጠንና የጥቅም ግጭት ሲፈጠር በተለያዩ ሂደቶች መዳኘት እንደሚቻል በመስረቻ ጽሁፉ ላይ በግልጽ ተቀምጧል። በሊግ ካምፓኒ አርቃቅነት ፌዴሬሽኑ በኋላ ላይ ያጸደቀው ሆኖ ይህን የይግባኝ ኮሚቴ ሲያጸርቀው ፊፋ ከፊፋ በተጻፈ ደብዳቤ መነሻ መሰረት የኢትዮጵያ እግር ኳስ ፌዴሬሽን ሰኔ ስድስት የፊፋን ውሳኔ ጠቅሶ በጻፈው መሰረት ሰኔ አስር ላይ ምላሽ ተሰጥቶበታል። የኢትዮጵያ እግር ኳስ የበላይ ጠባቂ የሆነው የኢትዮጵያ እግር ኳስ ፌዴሬሽን ይህን ግራቀኙን አይቶ በአግባቡ እንዲዳኝ ሚዛናዊ የሆነ ፍትህ እንዲሰጥ ጉዳዩ በሂደት ባለበት ነው። ያኔ በፍርድ ቤት እግድ አልተነሳም። እሱን ደግሞ በማረም ለፌዴሬሽኑ አቤቱታ ዳግም አስገብተናል። ሰኔ አስር ላይ ያቀረብነው ጥያቄም ተቀባይነት ሳያገኝ ነው ትናንትና ይሄ ያልተገመተ ተገማች ያልሆነ ውሳኔ የተወሰነው ይህ ተገቢነት አለው ብለን አሁንም አናምንም። ለቀጣዩ ገላጋይ ችሎት ለማቅረብ ዝግጅት ላይ ነን። በዛ አጋጣሚም ለማስተላለፍ የሚፈልገው ይህን ሂደት ተከትሎ ይህን ስሰማ ሕዝባችን ያሳየው ጨዋነት በጣም የሚደነቅ ነው። ግን ያው በአንዳንድ ሚዲያዎች ላይ ሚዛናዊነት ተጎደለው ሂደት አይተናል፣ ኢቢሲንም ጨምሮ። አንዱ ለማስደሰት አንዱ ለማሳዘን የሚደረገው ጥረቶች እንዳሉ ለመታዘብ ችለናል፣ እና ለወደፊት መታረም መቻል እንዳለበት በዛ አጋጣሚም ለማሳሰብ ይፈልጋለሁ። የወላይታ ሲዳማ ቡና ስፖርት ክለብ ቦርድ ሰብሳቢ አቶ ጀጋ አገኘው ለሰጡ መረጃ ከልብ እናመሰግናለን። ዶክተር ዳንኤል ዳሌ በቀጥታ መስመራችን ላይ ይገኛሉ። የወላይታ ዲቻ ስፖርት ክለብ የቦርድ ሰብሳቢ ናቸው። ቀደም ሲል ሀሳባቸውንም ሲያነሱልን ነበረ። ምናልባት እንግዲህ በተለይ ሲዳማ ቡና ይህንን ጉዳይ እስከ ስፖርት ገላጋዮች ፍርድ ቤት ድረስ በቀጣይ እንደሚሄድበት አንስቷል። የሚመጣው ውሳኔ ምን ይሆናል የሚለው ነገር በቀጣይ የምንመለከተው ነው የሚሆነው። ኢትዮጵያ እግር ኳስ ፌዴሬሽን ግን ወላይታ ዲቻ በካፍ ኮንፌዴሬሽን ዋንጫ ይሳተፋል የሚል ውሳኔውን አስተላልፏል እና የመጨረሻ ውሳኔ ምንም ይሁን ምን ወላይታ ዲቻ በቀጣይ ከዚህ ከውድድሩ ጋር በተያያዘ የሚያደርገው ዝግጅት ምን ሊመስል ይችላል የሚለውን ጉዳይ ያንሱልኝ እስቲ። አመሰግናለሁ። እንደ ወላይታ ዲቻ ለካፍ ውድድር ከመዘጋጀት ውጪ ሌላ የያዝነው አቋም የለም። የተለየ ውሳኔ ይመጣል ብለንም አንጠብቅም። ምክንያቱም ዛሬ ላይ የተወሰነው ውሳኔ የወላይታ ዲቻ ክስ ምላሽ ሳይሆን ተቋሙ እንደ ተቋም የሚተዳደርበት የራሱን መተዳደሪያ ደንብና ሕግ ሕግ የማስከበር ስራ ሰራ እንጂ ወላይታ ድቻና ኦር ሌላ ክለብ ተካሶ ዳኝነት የተሰጠ አይደለም። ተቋሙ እንደ ተቋም ሼር ካምፓኒው በሼር ካምፓኒ የሚተዳደሩ ክለቦች ባወጡት ሕግ ነው የሚተዳደሩት። ባወጡት ሕግ መገዛት ደግሞ ግዴታ ነው። ሕጋቸውን አላከበሩም ተብሎ ጥሰት ላይ በተወሰኑ ክለቦች ላይ የተሰጠው ውሳኔ በፌዴሬሽን ጸድቆ ከዛ አልፎ ተርፎ መሄድ ያለበት ወደ ፊፋና ወደ አፍሪካ ካፍ መሄድ ሲገባ አላስፈላጊ ሶስተኛ ወገን ጠልቃ የገባበት አግባብ በራሱ ተገቢ አይደለም የሚል ክሊር ኦሪየንቴሽን ነው የተሰጠውና እኛ እንደ ወላይታ ድቻ ለካፍ ውድድር ከመዘጋጀት የተለየ ውሳኔ በዚህ ውሳኔ ላይ ያልተሳተፈ አካል አለ ብዬ አልወስድም። ምክንያቱም ሊግ ካምፓኒ የራሱን ውሳኔ አስተላልፏል። የሊግ ካምፓኒ ውሳኔን ክለቦቹ ካልተቀበሉ በፌዴሬሽን መጠየቅ መብታቸው የተጠበቀ ነው። በፌዴሬሽን ጠይቋል። ፌዴሬሽን የሊግ ካምፓኒ ውሳኔ አጸድቋል። ከዛ ውጭ መሄድ የሚገባው አካል ጋር መሄድ ሲገባቸው ሶስተኛ ወገን መደበኛ ፍርድ ቤት መሄዳቸው ጥሰት ነው። ይህንን ፊፋ በግልጽ በሶስት ቀን ውስጥ ይህንን ማንሳት አለባቸው ተብሎ የተሰጠ ጊዜ ገደብ አለ። በዚህ በሶስት ቀን ጊዜ ገደብ ባለማንሳታቸው ፌዴሬሽን የራሱን የተቋሙን ህልውና የማስጠበቅ ኃላፊነት የተወጣበት መንገድ ነው። ስለዚህ እኛ እንደ ወላይታ ድቻ ለካፍ ውድድር ከመዘጋጀት ውጪ ሌላ አማራጭ የለም። ሌላ ውሳኔ ይመጣል ብለም ደግሞ የምንሰጋውም ስጋት የለም። ከአሰራሩ ውጪም የወጣንበት መንገድ የለም። ህግና ስርዓትን ተከትለን ነው ጥያቄ ያቀረብ ነው። ጥያቄያችን እንደ ጥያቄ ተቋሙ እንደ ተቋም ፌዴሬሽንም ሊግ ካምፓኒውም የራሱን የተቋሙን ህልውና ማስጠበቅ አለበት። ደንቡ ህጉ መከበር አለበት የሚል ጥያቄ ነው እኛ ያቀረብ ነው። በዛ መሰረት ሊግ ካምፓኒም ፌዴሬሽንም የወሰነው ውሳኔ በትክክል በጸደቀው ህግ መሰረት እንጂ ሌላ ህግ አውጥቶ ባለመሆኑ የካምፓኒውም የፌዴሬሽኑንም ውሳኔ እናከብራለን እንጂ ከዚህ ውጭ የተለየ ውሳኔ ይመጣል የሚል እምነት የለንም። መልካም እናመሰግናለን። ዶክተር ዳንኤል ዳሌ የወላይታ ዲቻ ስፖርት ክለብ የቦርድ ሰብሳቢ፣ እንዲሁም አቶ ጀጋገኙ የሲዳማ ቡና ስፖርት ክለብ የቦርድ ሰብሳቢ በቀጥታ መስመራችን ላይ ተገኝታችሁ ለምናነሳችሁ ጥያቄዎች ማብራሪያ ስለሰጣችሁ ከልብ እናመሰግናለን። የኢትዮጵያ እግር ኳስ ፌዴሬሽንም የስፖርት ገላጋዮች ፍርድ ቤትም በቀጣይ ከፊፋ ጋር በተያያዘ ከዚህ ጋር የሚነሱ ጉዳዮች ምንድን ናቸው የሚለውን የኢትዮጵያ ብሮድካስቲንግ ኮርፖሬሽንም የተካተለል ተመልካቾች የሚያደርስ ነው የሚሆነው። እናንተ ግን ለነበራችሁ ጊዜ ከልብ አመሰግናለሁ። መልካም ቀን ይሁንላችሁ።